የአርባምንጭ ከተማ ፖሊስ መምሪያ ለህብረተሰቡ የጥንቃቄ መልእክት አስተላለፈ። የአርባምንጭ ከተማ ፖሊስ መምሪያ አዛዥ ኮማንደር ክበበው አዳል እንደገለጹት የከተማችን የ12 ዓመት ታዳጊ ናትናኤል ማይክል አገዳደልን በተመለከተ እጅግ በጣም ዘግናኝ፣ ጭካኔ የተሞላው ወንጀል ድርጊት ስሉ ገልጸው ውድ የከተማችን ነዋሪዎቻችን፣ በመኖሪያ ቤታችን፣ በንግድ ድርጅቶቻችን፣ በመንግስታዊና መንግስታዊ ያልሆኑ ድርጅቶች ተቋማት በሙሉ ቤታችን ሆነ ድርጅቶቻችን ሰዎችን በምናከራይበት በምንቀጥርበት ወቅት ግለሰቦችን ትክክለኛ አድራሻ፣ የመጡበትን ምክንያት፣ የሚሰሩበትን ተቋም ወይም ድርጅት በማጣራት ህጋዊ ተያዥ መኖሩን በማረጋገጥ ማከራየት ይገባል ስሉ አሳስበዋል። በመቀጠልም ተጠርጣሪው ድርጊቱን ፈጽሞ ለማምለጥ ቢሞክርም ፖሊስ ከማህበረሰቡ ጋር ባደረገው ከፍተኛ ክትትል ከተሰወረበት በሕግ ቁጥጥር ስር አውሎ ምርመራ እያጣራ የሚገኝ ሲሆን የምርመራውን ውጤት ቀጣይ በአጭር ጊዜ ለህዝቡ ይፋ እናደርጋለን ስሉ ገልጸዋል። በስተመጨረሻም በታዳጊ ናትናኤል ማይክል አሳዛኝ ሞት የተሰማንን ጥልቅ ሀዘን እየገለጽን ለወላጆቻቸው፣ ለወዳጅ ዘመዶቻቸው በዚህ ድርጊት ላዘናችሁ የአርባምንጭ ከተማ ነዋሪዎች መጽናናትን እንመኛለን።